ጅማ አካም ክብርት ወይዘሮ ሸዊት ሻንካ፣ የባህልና ስፖርት ሚኒስቴር ሚኒስትር ክቡር አቶ አውሎ አብዲ፣ የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳድር ክቡር አቶ ጣሃ ቀመር፣ የጅማ ከተማ ከንቲባ ክቡር አቶ ቲጃኒ ናስር የዞኑ ዋና አስተዳዳሪ፣ ክቡራትና ክቡራን ሚኒስትሮች፣ ቢሮ ኃላፊዎች፣ ክቡራን ዲፕሎማቶች፣ ጥሪ የተደረገላችሁ እንግዶች እንዲሁም የዚህ ደማቅ በዓል ተሳታፊዎች በሙሉ ከሁሉ አስቀድሜ ስፖርት ለሕብረ ኢትዮጵያ አብረበኝነት በሚል መሪ ቃል በኦሮሚያ ብሔራዊ ክልላዊ መንግስት በውቢቷ ጅማ ከተማ በተዘጋጀው ስድስተኛው መላው የኢትዮጵያ ስፖርት ጨዋታ ላይ ተገኝቼ የመክፈቻ ንግግር እንዳደርግ በመጋበዜ የተሰማኝን ደስታ ለመግለጽ እወዳለሁ። በዚህ አጋጣሚ የጅማ ከተማና የአካባቢው ነዋሪዎች ዛሬ ላደረጉልን ደማቅ አቀባበል ምስጋና ለማቅረብ እፈልጋለሁ። ይህም በዓል የደመቀ ላደረጉ ወጣቶች፣ ህጻናት እንዲሁም ሁሉም የዝግጅት ኮሚቴዎች በቅድሚያ ለማመስገን እፈልጋለሁ። ውድ የጨዋታው ታዳሚዎች፣ ልዑካን ቡድኖች እና ተወዳዳሪ ስፖርተኞች፣ መላው የኢትዮጵያ ሕዝቦች እንኳን ለዚህ ታሪካዊ ስፖርት ጨዋታ ቀን አደረሳችሁ አደረሰን ለማለት እወዳለሁ። ስፖርት ጨዋታና የጤንነት ጉዳይ ብቻ አይደለም ህዝቦችን የሚያገናኝና የሚያስተሳስር መሳሪያም ነው በተለይ ወጣቶች ሀገራቸውን ባህላቸውን የሚያውቁበት እድልም የሚፈጥር ነው ይህ ውድድር ለዘመናት የህብረ ብሔራዊነት መናኸሪያ በሆነችው በአባ ጅፋር ሀገር ጅማ ይካሄዳል ጅማ በንግድ በባህል በሃይማኖትና በትምህርት ኢትዮጵያን ከአራቱም ማዕዘናት ሲገናኙበት የኖረች ከተማ ናት። ዛሬ ደግሞ ያንን ታሪክ የበለጠ የሚያደምቅ ሥራ ጅማ ላይ እየተሰራ ይገኛል። የትናንቱ የጅማ ሴት የሚጠብቁ የነገውን ዘመን የሚዋጁ አስደናቂ ስራዎች እየተሰሩም ይገኛሉ። ጅማ የኢትዮጵያ ባለውለታ ናት። አባ ጅፋርን ብቻ አይደለም። አመሰግናለሁ። ጅማ የኢትዮጵያ ባለውለታ ናት። አባ ጂፋርም ብቻ አይደለም። ዶክተር አብይንም አፍርታልናለች። ለዚህም እናመሰግናታለን። ክቡራትና ክቡራን በሀገራችን ለስድስተኛ ጊዜ እየተዘጋጀ ያለው የመላው ኢትዮጵያ ጨዋታዎች በተለያዩ ምክንያቶች ለዘጠኝ ዓመታት ተቋርጦ የቆየ መሆኑ ይታወቃል። ይህ ስፖርታዊ ውድድር ይህ ስፖርታዊ ጨዋታ ወጣት ስፖርተኞቻችን አስፈላጊ የህይወት ክህሎቶችን እንዲያዳብሩ ያግዛቸዋል። ፍትሃዊነትን ያለማምዳቸዋል። የቡድን ስራን እና ኃላፊነት እንዲወስዱም ያለማምዳቸዋል። አካታችነትንም ያለማምዳቸዋል። ለዚህ ነው በየአካባቢው የስፖርት ማዘውተሪያዎችን በአነስተኛ በመካከለኛና በከፍተኛ ደረጃ እየገነባን የምንገኘው። ለእኛ ስፖርት የነገዋን ኢትዮጵያ ዜጎች መፍጠሪያችን ነው ብለን እናምናለን። የነቃና የበቃ ትውልድ የምናፈራው በዚሁ መስካችን ነውና ስፖርትና ጨዋታ ከደጋፊነት እንካ ስላንቲያ ወጥቶ የጤና መጠበቂያ፣ የአስተሳሰብ መቅረጫና የክህሎት መፍጠሪያ እንዲሆን መንግሥት እየሰራ ይገኛል። በተለይም ወጣቱ ትውልድ በወሬ መናጆ በሴራ መቀናጆ እንዳይጠለፍ ስፖርት አንዱ መፍትሄ ነው። ማን፣ ለምን፣ መቼ፣ የት፣ እንዴት ብሎ የሚጠይቅ የሚሮጠውን ወደቀ፣ የሚመጥቀውን ደቀቀ፣ ያለውን ሞተ፣ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። ስለዚህም ስፖርት ይህንን ለማሻሻል ትልቅ መሳሪያችን ነው ብለን እናምናለን። በመጨረሻም በዚህ ስፖርታዊ ጨዋታ ለተሳተፋችሁ የክልልና የከተማ አስተዳደሮች፣ የውድድር አዘጋጅ ለሆነው የባህልና ስፖርት ሚኒስቴር፣ ለኦሮሚያ ክልልና ለጅማ ከተማ አስተዳደር ያለኝን ምስጋና በዚሁ አጋጣሚ ለመግለጽ እወዳለሁ። ይህ ስፖርታዊ ጨዋታ አላማውንና ግቡን እንዲመታ ፍጹም ስፖርታዊ ጨዋነት በሰፈነበት ሁኔታ እንዲመራ የሚመለከታቸው አካላት በሙሉ የበኩላችሁን ድርሻ እንድትወጡ እያሳሰብኩ ጨዋታው በይፋ የተከፈተ መሆኑን አበስራለሁ። ገለቶማ